እማጅን፣ እዩት እንደት እንደሚሆን እዩት። እና አስቸጋሪ ነው። ለማንኛውም ሴትነት ስለሆነ ድረስ እስከሆነ ድረስ መፈተን ያለ ነው። እንግዲህ እና ማሽ በምታዩት መሰረት እያሰስኩት ስለነበረ ነው። ጎመን ዘኑ ስነሰን ሰው። ዛሬ ደግሞ ምጣድ ላማሽ ነው። እንደምታዩት ኩሽና አይገናቀለም፣ ምናምን አላስቀባሁትም እና ከዚህ በፊት ሰው ስለነበረበት ምን እንደ መሰለ ተመልከቱ። ግን ቀለም አስገባው አለ። ለማንኛውም ዛሬ አዲስ ምጣድ አስገብቼ ነው እና ይህን ምጣድ፣ ቆንጆ ምጣድ ነው ተብያለሁ። የጎጃ ምጣድ ነው ተብሏል። እንግዲህ ወደ ውስጥ ሳሳያችሁ፣ እዚችጋ የጎመን ዘር የምን የማሰሻ ማስቀመጫ ናት ተብለዋል። እዚ ጋ ደግሞ ስትሄዱ እዚ ጋ ደግሞ ስትሄዱ እዚ ጋ እንግዲህ ሀያ ሊትር የሌጥ እቃችንን እዚህ ውስጥ መስገበት ይችላል። ይቺ ማለት ነው ይችለኛናት ናት ውስጥ ደግሞ እዚህ ጋር ማሰሻ መንዘር ስናስቀምጥ እዚህ ጋር ደግሞ የሌጣችንን የሊጣችንን ነቃ ያስቀምጥልናልና 20 ሊትር ማለት ነው። 20 ሊትር ማለት ይቺ ነች። ሶ አሁን ምጣዱን ለኩሽዋለሁ፣ ግን በመጀመሪያ ላይም ለኩሸው ስለነበረ እንደመጣ ለኩሽው ነበርና ጎመንዘር ነስንሽበት ነበር። እኔ አማሺ አምጥቼ ላስማሽ ነበርና ግን ከማስማሽቴ በፊት ምጣዱ የተማሽ ምጣድ ነው እና የጎጃም ምጣድ ነው ተብሎ ቆንጆ ምጣድ ነው አድርግልኝ ያልኩት ማያስቸግረኝን ቆንጆ መጣድ አድርግልኝ ነበር ያልኩትና የጎጃም መጣድ ነው ተብሏን የወሎ እንደየአካባቢዋልና ይሄ ከጎጃም እናን ደግሞ የአገር ውስጥና የውጭ ይባላለን የወሎ ሳይሆን የጎጃም የሀገር ውስጥና የውጭም ይባላል። የአዲስ አበባው ማለት ነው። የውጭ የሚሉት የአዲስ አበባው ነው። ሶስት ምጣዶች ናቸው ያሉ። ከሶስቱ ምጣዶች ደግሞ ቆንጆ የተባለው የጎጃም ምጣድ ነው እና ይህ እንደምታዩት ምጣዱ ይወዳችሁ በራሱ ጉርዝም ዝማ ነው እየጋለ ነው እና መጀመሪያ ላይ ለአስር ደቂቃ አግየው ጎመንዘሩ ነስንሻው ትቸው ነበረ። አሁን ደግሞ ድጋሜ ልጋግርበት ስለሆነ በደንብ መታሰስ ስላለበት ሌላ ጎመን ዘር እየወቀጥኩ ነው ያለሁትኝ። በጣም ብዙ ጎመን ዘር ነው የሚፈልገው ተብያለሁ እና ሌላ ጎመን ዘር እየወቀጥኩ ነው ቆልቼ፣ ዛሬ ገዝቼ ማለት ነው እና ወደ ሁለት ኩባያ ሶስት ኩባያ፣ መጀመሪያ ላይ አንድ ኩባያ ነበር ገዝቼ ነበረ። አሁን ሁለት ነው የሚፈልገው ተብዬ ሁለት ገዝቼ፣ በአጠቃላይ ሶስት ኩባያ ማለት ነው። ሶስት ኩባያ ጎመን ዘር ገዝቼ ይለታለሁ። ስለዚህ በደንብ ርር ሲል እያሸሁኝ እያሸሁኝ ለሰላሳ ደቂቃ ማሳጅ እያደረግኩ በጣም ከጋላ ላይ እያጠፋው እንደገና ደግሞ በጣም ሲቀዘቅዝ እያበራሁ ለሰላሳ ደቂቃ በደንብ አርገሽ ማሳጅ አድርግ ብሎኛል። ከዛ በኋላ ደግሞ ተልባ ገዝቻለሁ። ተልባውንም እንደዚሁ ቆላውና ተልባውን እጋግርበታለሁ እጋጨዋለሁምም መጨረሻ ላይ ማቅጠኝ እጋግርበታለሁምም እና ለማንኛውም አብረንና ማሽን የምጣድ ሲስተር የት አለች? ብቻና አይሆንልኝም፣ እና እህቴ ትመጣልኛለች በርግጥ እንድታይልኝ ሁኔታው። ምክንያቱም እሷ ከዚህ በፊትም ኤክስፔሪንስ ስላለ ስለዚህ ጉዳይ እመጣልሻለሁ ብላኛለች። አሁን እየመጣችልኝ ነው። እሷ ከመምጣቷ በፊት ይጋል ብዬ ነው የለኮስኩት። እና ይህን ይመስላል ነራችኋሉ። እንግዲህ ጎጆ እየወጣን አደለ? ይህንን የገዛው ስምንት ሺ ብር ነው። ስምንት ሺ አምስት መቶ ብር ተብሎ አምስት መቶ ብር ለኛ ተለቆልን ነው፣ ግን የሚሸጠው ስምንት ሺ አምስት መቶ ብር ነው ምናልባት ስምንት ሺህ ብር የሚሸጣን እንደኛ የዘመድ ገበያ ተብሎ ተለቆልና አምስት መቶ ብሩ ኢንዌይስ መነሻው ግን ስምንት ሺህ አምስት መቶ ብር ነው። ይሄ ምጣዱ ማለት ነው። አለ ባለ አምስት ሺህም አለ ባለ ስድስት ሺህም አለ። አሁን እየጋለ ነው። በጣም እየጋለ ነው። ግን ጭሱ በደንብ መውጣት አለበት። በጣም መጋል አለበት እና ጠዋት ላይ ወደ አሁኑ መቶ ኤሌክትሪኩን ለኳኩሶልኝ አበራርቶልኝ እንደሄደው ሰዓት ሄደ። አጉል ሰዓት ነው። ለእኔም ጥሩ አይደለም። ምጣድ ማሟሸት እንግዲህ በእኛ ሀገር ላይ ጥሩ አይደለም በጠራራ ፀሐይ እና እናቴ ያላየችው ጉዳይ ብታይ ኑሮ ራሱ ጎመንዘር ስቆላ ራሱ ታብዳለች በቀኑ እና እሱን ፈርቼ አሁን ኦልሞስት በኢትዮጵያ ሰዓት አቆጣጠር ስንት ሰዓት መሰላቸው? አስራ አንድ ሰዓት እያለ ነው። ስለዚህ በዚህ አስራ አንድ ሰዓት እስከ አስራ አንድ ሰዓት ተኩል ባለው ሰዓት አሟሻሽቼ እንጀራ ሞክርበታለሁ ማለት ነው። አብረን የምናየው ይሆናል ነገራችን ላይ የምጣድ መሟሸት ቀላል ነገር አይደለም። እንደውም እኮ ምጣዱ የተሟሸ ምጣድ ነው አያስቸግረኝም። ለዛ ነው እንጂ እኔ ሌላ ምጣድ አለኝ፣ የእንጨት ምጣድ በላቀች የሚጋገር እና ግን ብዙ ጊዜ በዛ ስለማልጋግር በእንጨት ኤሌክትሪኩ መብራት በለለቀን በዛች በላቀች ይጋግራሉ። ማብራት ባለቀን ደግሞ በዚህ እንደጋግር ብዬ ነው። እና ግን ቀላል ነገር አይደለም መሟሸቱ፣ በጣም ነው የሚገርፈው። እማጅን ሁት እንዴት እንደሚሆን እናስቸጋሪ ነው። ለማንኛውም ያው ሴትነት ስለሆነ ድረስ እስከሆነ ድረስ መፈተን ያለ ነው እንግዲህ። እና ማሽ ይሄኛው ጎመን ዘር በጣም ርር ብሎ የብሄኛውን እየተጠቀምኩ ነው። ይሄኛው ደግሞ በሙቀጫ ነው የወቀጥኩት እና ከዛ ተወቅጦ ተነፍቶ ነው እንደ አዲስ ማለት ነው። ይሁት እዚህ ላይ ሲደረግ እንዴት እንደሚጨስ እንደዚህ እንደዚህ ይደረጋል። ዙሪያው እንደዚህ እየተደረገ አጥፍቼዋለሁ። እንግዲህ ኤሌክትሪኩን ካጠፋሁ ስንት ትቆይቻለሁ? አንድ አስር ደቂቃ ምን ይሆናል፣ ይሆነኛል እስቲል ግን እንትን ነው ስቲል ጭስ ላይ ነው ያለው። እንደዚህ በደንብ በመውደት ማለት አለበት፣ ክፍተት መታየት የለበትም። ቆይ የሚገርመው በ15 ደቂቃ ውስጥ ነው የሚገለው ብሎኛልና ጎመን ዘሩን ስጨምርበት እንዴት እንደጨሰ ልነግራችሁ አልችልም። እና ለሰላሳ ደቂቃ እያጠፋው እያበራው በዚሁ በራሱ ማሳጅ አደርገዋለሁ ማለት ነው። እንዲህ እንዲህ እያደረኩት እና ስሽ ያለ በጎመንዘር ስለሆነ በጎመንዘር እና በጎመንዘር ብቻ ነው። መጨረሻ ላይ ደግሞ ተልባው ነጋግርበታለሁ ማለት ነው። በተልባ አደርገዋለሁ። ያው እንግዲህ የሚገርመው በ15 ደቂቃ ውስጥ ነው የሚግለው የሚገለው ብሎኛልና ጎመንዘሩን ሲጨምርበት እንዴት እንደጨሰደ ልነግራቸው አልችልም። እና ለሰላሳ ደቂቃ እያጠፋው እያበራው፣ በዚሁ በራሱ ማሳጅ አደርገዋለሁ ማለት ነው። እንዲህ እንዲህ እያደረኩት ናስሽ ያለኝ በጎመን ዘር ስለሆነ በጎመን ዘር እና በጎመን ዘር ብቻ ነው። መጨረሻ ላይ ደግሞ ተልባው ነጋግርበታለሁ ማለት ነው። በተልባ አደርገዋለሁ። አሁን እንግዲህ እንግዲህ በምታዩት መልኩ ገና እየተስማማ ነው። ገና ነው መጀመሪያ እስኪ እነ ይሄኛውን፣ አሁን ደግሞ ይሄኛውን እኔ እና